መሪ ቀደስ ይባላል ከፈለግ፣ ባዓረብኛ አርገው አሁን እኮ ነው መለማመድ። አሁን ልጃችሁ ትችላላችሁ

ወይ ደግሞ መድኃኔዓለም አንተን ተዋሳክቶን ወደዚህ መጥተህ ተሰብስባችሁ የምትኖርበት እንዲሁ እኛ መጥተህ አጠጋ የምንደሰትበት ያደርግልን። አሜን። ሰላምን ስጠን። አገራችን ሰላም ያርግ። ተሰውቻችን ባሉበት ሰላም እነሱ ጋር ይደርስ። ተሰብስበን እንዲሁ የምንደሰትበት መድኃኔዓለም ያደርግልን። አሜን። ሰላምን ጤና ስጠን። ከምንም በላይ ጤና ነው። እመቤት ለሁላችንም ባለንበት ጤና ስጠን። ሰላምን ስጠን። ፍቅርን ስጠን። ያ በእኔ ጎደለ መድኃኔዓለም ይሙላው። ሙሉ አሁን አጫ

በደስታ በፍቅር የምትኖርበት ቤት ያደርግላችሁ። የአገር ቤታችን ያሳድግላችሁ። እዚህ በቻለም ደግሞ የበለጠለበ ሰርታቸ ደግሞ የም ለማስ ለም ለመሰሰብ ያብቃችሁ። እንግዲህ አንቺን እንደምናየው መስች መብረን

ያላገባችሁ አግቡ።

የመስልሁ